ጤና ይስጥልኝ ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያ ማብሬት ነጥቦቹን እነሆ የአሜሪካ ባለሀብቶች በኢትዮጵያ መዋለ ንዋያቸው እንዲያፈሱ ጠቅላይ ሚኒስትር ሃይለማርያም ደሳለኝ ጥሪ ያቀረቡ። በኦሮሚያ ክልል 46 ከተሞች ከ11 ሺህ በላይ የጋራ መኖሪያ ቤቶች ሊገነቡ ነው። አብራችሁን ቆዩ። ኢትዮጵያና ግብጽ አፍሪካን በመሰረተ ልማት ዝርጋታ ለማስተሳሰር የሚያስችሉ ስራዎችን እንደሚሰሩ አስታወቁ። ሀገራቱ በዓለም አቀፍ መድረኮች በጋራ ስለሚኖራቸው ሚናም ተወያይተዋል። ብርቱካን ሀረጎይን ከሩዋንዳ ኪጋሊ ዝርዝር አላት። ጠቅላይ ሚኒስትር ሀይለማርያም ደሳለኝና የግብጹ ፕሬዚደንት አብዱልፈታህ አልሲሲ የመንግስትና የሕዝብ ግንኙነታቸውን ለማጠናከር በሚያስችሏቸው መንገዶች ላይ ተወያይተዋል። አምባሳደር ብርሃነ ገብረ ክርስቶስ የጠቅላይ ሚኒስትሩ ልዩ መልእክተኛ እንደተናገሩት ኢትዮጵያና ግብጽ በመሰረተ ልማት ዘርፍ አፍሪካን ለማስተሳሰር በሚችሉባቸው መንገዶች ውይይት አካሂደዋል። አፍሪካን ማስተሳሰር ላይ በመሰረተ ልማት ማስተሳሰር ላይ ከፍተኛ ሚና እንዳለው በመገንዘብ ሶስታችን ሀገሮች በዚህ ላይ መስራት እንዳለብን በተለይ ደግሞ ግብፅና ኢትዮጵያ በዚህ ላይ መስራት እንዳለብን ተነጋግረዋል። ሶስታችንም ኢትዮጵያ፣ ሱዳንና ግብጽ መፈጸም ያለብን ነገሮች ከዚህ በፊት የተስማማንባቸው ጉዳዮች ስላሉ እነሱን ተግባራዊ ማድረግና በመሰረተ ልማት መተሳሰብ እንዳለብን ተግባብተዋል። የህዳሴ ግድብን በተመለከተም የኤክስፐርቶች ቡድን ጥናት እንዲያካሂድ የደረሱበትን ስምምነት ለማቀላጠፍ ጠቅላይ ሚኒስትር ኃይለማርያምና ፕሬዚደንት አልሲሲ መግባባት ላይ ደርሰዋል። የግድቡ እንደምታ በሱዳንና በግብጽ ጥናት እንዲያደርጉ የተመረጡ ኩባንያዎች ስላሉ የዛን አሰራርና እሱን ቶሎ ማቀላጠፍ አስፈላጊነቱ ሁለቱም ተግባብተውበታል። ይህ ራሱ በጣም ጥሩ ነው። ምክንያቱም በሁለቱም ሀገሮች መካከል መተማመን እና የጠበቀ ዝምድናን ስለሚፈጥር በዚህ ላይ ሙሉ መግባባት ደርሰዋል። ከዚህም ሌላ ኢትዮጵያና ግብጽ በዓለም አቀፍ መድረኮች በተለይም በተባበሩ መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጋራ የአፍሪካ ጉዳዮች ላይ ስለሚኖራቸው ሚና መወያየታቸውን አምባሳደር ብርሃን አብራርተዋል። ኢትዮጵያ የጸጥታው ምክር ቤት የተባበሩት መንግስታት የጸጥታው ምክር ቤት አባል ትሆናለች። ግብፅም የዚሁ አባል ነች። ስለዚህ ለአንድ ዓመት አብረው ስለሚሰሩ በዚህ አንድ አመት ሁለቱም ሀገሮች የአፍሪቃን ሰላም እና የአፍሪቃን ደህንነትን በሚመለከት በጋራ መስራት እንዳለባቸው ተግባብተዋል። ጠቅላይ ሚኒስትር ሀይለ ማርያም ና ፕሬዚደንት አልሲሲ በጸጥታ ጉዳዮችም አገሮቻቸው ተቀራርበው መስራት እንደሚኖርባቸው ተወያይተዋል። በአለማችንም ይሁን በአካባቢያችን የሚፈጠሩ ያሉ የጸጥታ ችግሮች ሁላ ሁለታችን ሀገሮችም የሚነኩና ሁለታችን ሀገሮችን የሚመለከቱ ስለሆኑ ሁለቱ ሀገሮች በጠበቀ መንገድ መስራት እንዳለባቸው እና መተባበር እንዳለባቸው ተግባብተዋል። ይህንንም ለማድረግ የሚያስችሉ መንገዶችንም መመሪያዎችን ሰጥተዋል። አምባሳደር ብርሃን እንዳሉት የሁለቱ መሪዎች ውይይት ውጤታማ ነበር። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ብርቱካን አረጎኝ ነኝ፣ ኪጋሊ ሩዋንዳ። በሌላ በኩል የአሜሪካ ባለሀብቶች በኢትዮጵያ መዋለ ንዋያቸው እንዲያፈሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥሪ አቅርበዋል። ኢትዮጵያና አሜሪካ ግንኙነታቸውን የበለጠ ሊያጠናክሩ በሚችሉባቸው ጉዳዮች ላይም ተወያይቷል። አሁንም ብርቱካን አረጎይን ከሩዋንዳ ኪጋሊ ተከታዩን ዘገባ ደርሰናለች። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሩዋንዳ በተካሄደው 27ተኛው የመሪዎች ጉባኤ ከተካፈለውና በአሜሪካ ዓለም አቀፍ የልማት ድርጅት ዋና ዳይሬክተር ጌል ስሚዝ የተመራው የልኡካን ቡድን ጋር በኪጋሊ ተወያይተዋል። አምባሳደር ብርሃነ ገብረ ክርስቶስ የጠቅላይ ሚኒስትሩ ልዩ መልእክተኛ እንዳብራሩት ውይይቱ ያተኮረው የሁለቱን አገራት ግንኙነት ማጠናከር በሚቻልበትና በአካባቢያዊ ጉዳዮች ነው። የሁለትዮሽ ግንኙነት በኢትዮጵያና ዩናይትድ ስቴትስ በአሜሪካ መካከል ያለውን ግንኙነት የሚመለከት ነው። ይህ ግንኙነት ጠንካራ ግንኙነት ነው። ይህ ግንኙነት በሁሉም መልክ በኢኮኖሚ ትብብር፣ በፖለቲካው መስክ፣ በዲፕሎማቲክ መስክ እና በጸጥታ ጉዳዮች፣ አካባቢ ጉዳዮች እና የዓለም ጉዳዮች፣ በተለይ አካባቢያችን ጉዳዮች እና የአፍሪካ ጉዳዮች የሚመለከት ጠንካራ ትብብር አለ። ይህን ትብብር የሚመለከት እንዴት ወደፊቱ ማጠናከር እንደሚቻል ውይይቶች ተካሂደዋል። የኢትዮጵያና የአሜሪካ ጠንካራ ግንኙነት በኢኮኖሚ ትብብር የበለጠ ለማስተሳሰርና በጸጥታ ጉዳዮችም ተቀራርቦ ለመስራት መግባባት ላይ ደርሰዋል። የኢትዮጵያን የኢኮኖሚ እድገት ለማፋጠን አሜሪካውያን ባለሀብቶች ወደ ኢትዮጵያ ገብተው እንዲሰሩ የኢትዮጵያ መንግስት ፍላጎት ነው። የአሜሪካ መንግስትም ድጋፍ እንደሚያደርግ መግለጹን አምባሳደር ብርሃን አስረድተዋል። የአሜሪካ ኩባንያዎች እና ሌሎች የሚሳተፉበትን መንገድ የሚመለከት እንደዚሁም ከሚገነባው ያለ የኢንዱስትሪያል ፓርክ የኢንዱስትሪ ፓርኮች ጋር ተያይዞ የአሜሪካ ኩባንያዎችን ተሳትፎ እና የአሜሪካ ገበያን መጠቀም አስፈላጊነት ውይይት ተካሂዶበታል። በዚህ ላይ ሙሉ መግባባት ነበር። ሙሉ ድጋፍም እንደሚሰጡ መግባባት የተደረሰበት ውይይት ነበር። ሰላምና ጸጥታን በተመለከተም የአፍሪካ ቀንድም በተለይም የደቡብ ሱዳንን ጉዳይ አንስተው ተወያይተዋል። ኢትዮጵያ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በኩል ችግሩ እንዲፈታ የምታደርገውን ጥረት እንድታጠናከር የልኡካን ቡድኑ ጠይቋል። የአፍሪካ ቀንድ ሰላም የሚመለከት ውይይት ተካሂደዋል። የሀሳብ ልውጦች ተካሂደዋል። እንደዚሁም በደቡብ ሱዳን ጉዳይ ላይ የሀሳብ ልውጦች ተካሂደዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ብርቱካን አረጎ ወይነኝ፣ ኪጋሊ ሩዋንዳ። በኦሮሚያ ክልል በ2009 የበጀት ዓመት 46 ከተሞች ከ11 ሺ በላይ የጋራ መኖሪያ ቤቶች እንደሚገነቡ የክልሉ ርዕሰ መስተዳድር አቶ ሙክታር ከድር ገለጹ። አራተኛ መደበኛ ጉባኤውን እያካሄደ የሚገኘው ጨፌ ኦሮሚያ በቀጣዩ ዓመት እቅድ ላይም ተወያይቷል። ሙባረክ መሐመድ ተጨማሪ አለው። አምስተኛ የስራ ዘመን አንደኛ ዓመት አራተኛ መደበኛ ስብሰባውን በአዳማ ገልማ አባገዳ እያካሄደ የሚገኘው የጨፌ ኦሮሚያ በ2009 በጀት ዓመት የክልሉ የስራ ዕቅድ ላይ ተወያይቷል። የስራ ዕቅዱን ለጨፌው ያቀረቡት የክልሉ ርዕሰ መስተዳደር አቶ ሙክታር ከዲር በክልሉ የሁለተኛውን የእድገትና ትራንስፎርሜሽን እቅድ በሁሉም ዘርፍ ለማሳካት በትኩረት እንደሚሰራ ተናግረዋል። በግብርና ዘርፍ በክልሉ በመጪው ዓመት ከምህርና በልግርሻ ግርሻ 196 ሚሊዮን በላይ ኩንታል ምርት ለማግኘት እንደሚሰራና ይህንም ለማሳካት ከ5 ሚሊዮን ኩንታል በላይ መዳበሪያና ምርጥ ዘር እንደሚቀርብ አቶ ሙክታር ተናግረዋል። በአየር ንብረት ለውጥ ሳቢያ በግብርናው ዘርፍ ላይ ሊደርስ የሚችለውን ጉዳት ለመቀነስም የመስኖ ልማትን ማጠናከርና አርሶ አደሮች የግብርና መድን እንዲገቡ የማድረግ ስራም ይሰራል ያሉት አቶ ሙክታር የመሰረተ ልማት አውታሮችን በሁሉም አካባቢዎች የማዳረስና ለስራ አጦች የስራ ዕድል በሰፊው የመፍጠር ስራም እንደሚሰራ አቶ ሙክታር ተናግረዋል። የክልሉን ሰላምና ፀጥታ በዘላቂነት የማስጠበቅ ስራም በበጀት አመቱ በትኩረት የሚሰራ ስራ እንደሆነ ነው አቶ ሙክታር የተናገሩት። ነገኝ ናኖ ኬኛ አመንሲሳ ታሲሱፍ ጫሳን ነገኛ ውመተ ወሊን ኤኘት የክልሉን ሰላም በዘላቂነት በማስቀጠል ረገድም የጸጥታ ኃይሎች ከህብረተሰቡ ጋር በመሆን የሚሰሩ ይሆናል። በ2009 በጀት ዓመትም የክልሉ መንግስት ሰላምን በዘላቂነት የማስቀጠል ሥራ ዋነኛ ትኩረት ሆኖ ይቀጥላል። ከተሞች የሚስተዋለውን የመኖሪያ ቤት እጥረት ችግር ለመቅረፍም በክልሉ 46 ከተሞች በተለያዩ መርሃ ግብሮች 11604 ቤቶች እንደሚገነቡም አቶ ሙክታር ለጨፌው አስረድተዋል። ጨፌው የቀረበውን የክልሉ 2009 በጀት ዓመት የስራ እቅድ አፈጻጸምና 2009 በጀት ዓመት የስራ እቅድ በሰፊው ከተወያየ በኋላ በሙሉ ድምፅም አጽድቆታል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ሙባረክ መሐመድ አዳማ። በኦሮሚያ ክልል ባሌ ዞን የሚገኙ አርሶ አደሮች የምርታማነት ማሳደጊያ ቴክኖሎጂ በመጠቀም በተያዘው የምህር ወቅት ምርታማነት ለማሳደግ እየሰሩ መሆኑን ተናገሩ። በዞኑ በ2008/2009 የምህር ወቅት ከ10 ሚሊዮን ኩንታል በላይ ምርት ለመሰብሰብ እቅድ ተይዘው እየተሰራ መሆኑን የዞኑ ግብርና ጽሕፈት ቤት አስታውቋል። ይበልጣል በላይነህ ተጨማሪ አለው። በኦሮሚያ ክልል ባሌ ዞን የሚገኘው አጋርፋ ወረዳ ከ120 ሺህ በላይ ነዋሪዎች አሉት። አርሶ አደር ጫላ ደሞና አርሶ አደር አደም ሁሴን ደግሞ የዚሁ ወረዳ ያሊ ቀበሌ ነዋሪዎች ሲሆኑ በመኸር እርሻ ዝግጅት ላይ ነው ያገኘኋቸው። ስንዴ ነው የምዘራው። ስድስት ሄክታር አለኝ። አሁን ስድስቱንም ሄክታር አሪሻ አለው ዩሪያ ገዝቻ አለው። ሁሉንም ነገር አዘጋጅቻለሁ። ሰባት ሄክታር አለኝ። ሰባት ኩንታል መዳበሪያ ገዝቻ አለው ዩራም እንደዛ ገዝቼ ሶስተኛ ጨርሼ አራተኛ እያጠናቀቅኩ ነው። አሁን እርሻ እና ልዘራ ዝግጁ ነኝ። አርሶ አደሮቹ የተሻሻሉ የምርታማነት ማሳደጊያ ቴክኖሎጂዎችን እና ግባቶችን እንዲጠቀሙ የባለሙያ ድጋፍ አልተለየንም ይላሉ። የሙያ ድጋፍ ያደርጉልናል። ዘር ስንዘራ እኛ ጋር ቆሞ ያዘሩናል እንዳናበዛ ድሮ ስንዴ እና አንጥ መዳበራ አንድ ላይ አድርገን ነበር ስንዘራ የቆየ ነው። አሁን እሱን ከልክለው ስንዴ እና መዳበራ ለየብቻ አድርገን ምንዘራ። እርሻው በደንብ ተለስልሶ እንዲታረስ ያስተምሩናል። ከዛ ምርጥ ዘር እንድንጠቀም፣ መዳበራ እንድንጠቀም፣ እንዲ በመስመር እንዲዘራ፣ እንዲኮተኮት የዋግና የአረም እንዲታረም እጅ ይህን ሁሉ በየሰዓቱ ያስረዱናል፣ ያስተምሩናል። በባሌ ዞን በዘንድሮ የመኸር ወቅት 300 ሺህ ሄክታር መሬትን በተለያዩ ሰብሎች ለመሸፈን ታቅዷል። ለዚህ ደግሞ የዞኑ አመራርና ባለሙያዎች ለአርሶ አደሩ አስፈላጊውን ድጋፍና ክትትል በማድረግ ላይ ናቸው። የዞኑ ግብርና ጽሕፈት ቤት ኃላፊ አቶ አለሙ ጎንፋ እንደሚሉት አመራሩ ከላይ ከዞን ጀምሮ እስከ ቀበሌ ድረስ እስከታች እስከ አንድ ለአምስት ቡድን ከዛም አልፎ እስከ ግለሰብ የቴክኖሎጂ ለመጠቀም ችግር ያለበት ገበሬ ለይተን ለዛ ምርት ቴክኖሎጂ ማዳበሪያ የሚያገኙበትን ሁኔታ እያመቻቸንላቸው ነው፣ ለሁሉም ወረዳ ማለት ነው። ይህንን ዝግጅት ጨርሰናል። አሁን በልማት ቡድን ተደራጅተው በገበሬ ማሰልጠኛ ጣቢያ ስልጠና እየተሰጣቸው ነው፣ አብዛኛው ገበሬዎች ማለት ነው። በባሌ ዞን በ2008 2009 የመኸር ወቅት 10 ሚሊዮን ኩንታል ምርት ለመሰብሰብ ታቅዷል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጣል በላይነህ ከባሌ ሮቤ። በሀዋሳ ከተማ ዳሬ ሆስፒታል የተቀላጠፈ አገልግሎት እያገኙ መሆኑን አስተያየታቸውን ለኤቢሲ የሰጡ ነዋሪዎች ገለጹ። የአገልግሎት አሰጣጡን ይበልጥ ለማሻሻል እየሰራ መሆኑንም የሆስፒታሉ አሰዳደር ተናግሯል። ብርሃን እያየው በዚህ ላይ ተጨማሪ አለው። በሀዋሳ ከተማ አስተዳደር ስር የሚገኘው የአዳሪ ሆስፒታል በ1954 ነበር የተመሰረተው። ሆስፒታሉ በእድሜና ከተገልጋዮች ብዛት ሳቢያ እስካለፈው ዓመት ድረስ በቂ አገልግሎት መስጠት አልቻለም ነበር። በሆስፒታሉ ከመግቢያ ብር ጀምሮ መንገላታት፣ ካርድ ክፍል ላይ ከሁለት ሰዓት በላይ መሰለፍ፣ ሐኪሞች በጊዜ አለመግባትና ስራ አለመጀመር እንዲሁም ላብራቶሪና መድኃኒት በበቂ ሁኔታ በተቋም አለመኖሩ የሚጠቀሱ ችግሮች ነበሩ። ከተያዘው ዓመት ጀምሮ ካርድ ለማውጣት ከ30 ደቂቃ ያነሰ ጊዜ ሐኪሞች ሀኪሞች በሰዓታቸው መግባትና መስራት ጀምሯል። የታዘዘላቸውን መድኃኒት ማግኘት መጀመራቸውንም ተገልጋዮች ገልጸውልናል። አስፈላጊ የሆኑ መድኃኒቶች እዚህ ታዘን አተን ከውጭ እኔ ከውጭ ገዝ ይቻል መድኃኒትም ከውጭ ነበረ ፊት የሚገዛው አሁን ግን እዚህ ያለ የከተማና የሆስፒታሉ አስተዳደር በጋራ በመስራታቸው የመድኃኒት ችግር መቅረፍ መቻሉን የገለጹት ደግሞ የአዳሪ ሆስፒታል ሜዲካል ዳይሬክተሩ ዶክተር ማቴ መንገሻ ናቸው። የፋርማሲ አገልግሎት እርካታ አዳሰሳ ተሰጥቶ ነበር እሱም በተሰራው ጊዜ ያኔ እስከ 51 ፐርሰንት እንደዚህ የሚያሳይበት እንትን ነበር። በአሁኑ ጊዜ ደግሞ በተሰራው 90 ፐርሰንት ያህል እንደዚህ የመድኃኒት ስርጭቱን በሚመለከት የህብረተሰቡ እርካታ እስከዛ ከፍ ያለበት ሁኔታ ነው ያለው። በሆስፒታሉ ልዩ እንክብካቤ እንደሚያገኙም ነው ተገልጋዮች የገለጹልን። ለዚህ ሁሉ ለውጥ ምክንያቱን የሆስፒታሉ ስራ አስኪያጅ አቶ ፍቅሩ ተስፋዬ ይናገራሉ። በባለሙያ ውስጥ የአገልጋይነት መንፈስ መፍጠር ስለተቻለ በርኅራህ የተገልጋዩን ማገልገል እንዲችል ተደርጓል። የከተማ አስተዳደሩ የላብራቶሪ እቃዎች ሙሉ በሙሉ በአዲስ እንዲተካ ማድረጉና ለመድኃኒት ግዢ የበጀት አቅርቦት መኖሩ አስተዋጽኦ አድርጓል ብሏል። ዜጎች በሆስፒታሉ ያላቸው እርካታ 93 በመቶ መድረሱና የተገልጋዮች ቁጥር መጨመሩንም ይናገራሉ። አቶ ፍቅሩም አምና በቀን 350 አካባቢ የነበረው የተገልጋይ ቁጥር ዘንድሮ በቀን ወይም በአሁኑ ደረጃ በቀን እስከ 800 ደርሷል። ይሄ አንዱ እየተሻሻለ ለመጣው ጥራት ጥራት ላለው አገልግሎት አንዱ መገለጫ። ሆስፒታሉ የተገልጋዮችን ቁጥር የበለጠ ለማሳደግና እርካታቸውን አንድ መቶ ፐርሰንት ለማድረስ አዲስ የማስፋፊያ ስራ ሊጀምር መሆኑንም ገልጿል።